የቡርኪና ፋሶ ወታደራዊ መሪ ኢብራሂም ትራውሬ ለምን በአለም ዙሪያ የብዙዎችን ቀልብ መግዛት ቻለም? እንመልከተው። የ37 ዓመቱ ባለ ግርማ ሞገሱ የቡርኪና ፋሶ ወታደራዊ መሪ ሻምበል ኢብራሂም ትራውሬ ሀገሩን ከምዕራባውያን ኢምፔሪያሊዝምና የእጃዙር ቀኝ አገዛዝ መዳፍ ውስጥም ለማላቀቅ እየቆረጠው የፓን አፍሪካኒስት መሪ ስብህና በጥበብ ገንብቷል ይባልለታል። መልእክቱን በመላ አፍሪካና ከዚያም አልፎ ሲያስተጋ ባ አድናቂዎቹ እንደ አንድ ጊዜ የአፍሪካ ቼኮቬራ እየተባለ የሚጠራው በቡርኪና ፋሶ የማርክሲስት አብዮተኛ ቶማስ ሳንካራና ሌሎች የአፍሪካ ጀግኖች ፈለግ ሲከተል እያየ ነው ይላሉ። የተራውሬ ተጽዕኖ በጣም ትልቅ ነው። እንደ ኬንያ በምስራቅ አፍሪካ ባሉ ሀገራትም ፖለቲከኞችና ድራሲያን እንኳን ሳይቀሩም ሰው እየውሱ ነው ሲሉ ሰምቻሉ፣ ሲሉ የኮንትሮል ሪስክስ አማካሪ ድርጅትም ከፍተኛ ተመራማሪ የሆኑት ግለሰብም ለቢቢሲ ቢቢሲ ተመራማሪው አክለውም የትራውሬ መልእክቶች አሁን የምንኖርበትን ዘመን ያንጸባርቃሉ። ብዙ አፍሪካውያን ከምዕራቡ ዓለም ጋር ያለን ግንኙነትም መጠየቅና ለምንድን በዚህ ባበለጸጋ ሀጉር ውስጥ ደህንነት የበዛው የሚሉ ጥያቄዎችን እያነሱ መሆኑንም ይናገራሉ። ታዲያ እንደ ኤሮውያን አቆጣጠር በ2022 በመፈንቅለ መንግስት ስልጣኑ ከተቆጣጠሩ በኋላ የትራውሬ አገዛዝ የቀድሞ የቡርኪና ፋሶን ቀኝ ገዢ ፈረንሳይን ም ወደ ከሩሲያ ጋር ጠንካራ ወዳጅነት እንድትመሰረትም ማድረጉ ይነሳል። ይህ የሩሲያ ፓራሚሊተሪ ብርጌድ ማሰማራትን ጨምሮ የግራ ዘመም ኢኮኖሚ ፖሊሲዎችን ተግባራዊ እስከ ማድረግ የዘለቀም ነው። ይህ በመንግስት ባለቤትነት የተያዙ የማህድን ኩባንያዎችን ማቋቋምንም ያካትታል። የውጭ ኩባንያዎች በአካባቢያቸው ስራዎች ላይም 15 በመቶ ድርሻ እንዲሰጡና ክህሎቶችን ለቡርኪናፋሶ ሰዎች ማስተላለፍንም ይጠይቃል። ደንቡ በቡርኪናፋሶች የወርቅ ኢንዱስትሪ ላይም ኢንቨስት ለማድረግ በሚያዝያ ወር መጨረሻ ላይ ፍቃድ ለተሰጠው የሩሲያ ማዕድን አውጪ ኖርድ ጎልድ ላይም ተፈጻሚ የሆናልም ተብሏል። ቡርኪና ፋሶ ከማዕድን ሀብቷ ተጠቃሚ እንድትሆን ትራውሬ አብዮት ብሎ በሰየመው አካል ወታደራዊ ጁንታ በሀገሪቱ ታሪክ ለመጀመሪያ ጊዜ የወርቅ ማጣሪያ በመገንባት ብሔራዊ የወርቅ ክምችት በማቋቋም ላይ ይገኛል። ነገር ግን የምዕራቡ ዓለም ኩባንያዎች አስቸጋሪ ጊዜ እያጋጠማቸው ይመስላል። የአውስትራሊያ ዋና መስሪያ ቤት የሆነው ሳርማ ሪሶርስ በ2024 መገባደጃ ላይ በአሰሳ ፍቃድ መነሳቱን ተከትሎ በቡርኪና ፋሶ ላይ የግልግል ክስ መመሰ መሰረቱንም ተነግሯል። ወታደራዊ ጁንታው መንግስት ከዚህ ቀደም በለንደን በተመዘገበው ኩባንያ ባለቤትነት የተያዙ ሁለት የወርቅ ማዕድናት ማምረቻዎችን ወደ መንግስት ባለቤትነት ያዘዋወረም ሲሆን ባለፈው ወር ተጨማሪ የውጭ ሀገር ኩባንያዎች የተያዙ የማዕድን ማምረቻ ለመቆጣጠር ማቀዱንም ተናግሯል። ታዲያ በደቡብ አፍሪካ የሚገኙ የደህንነት ጥናት ተቋም ተመራማሪ የሆኑትም ለቢቢሲ እንደተናገሩት የትራውሬ ስርነቀል ለውጥ በአፍሪካ ያለውን ተወዳጅነት ከፍ አድርጎታል ሲሉ ተደምጠዋል። እኚህ ግለሰብ አክለውም አሁን ተወዳጅነቱ እንኳን ባይኖረውም በአፍሪካ እጅግ በጣም ታዋቂው ፕሬዚዳንት ሆኗልም ሲሉ ይደመጣሉ። ተመራማሪው እንደተናገሩት ትራውሬ እንደ አውሮፓውያን አቆጣጠር በ2023 በሩሲያ አፍሪካ መሪዎች ጉባኤ ላይ ንግግር ባደረገበት ወቅት አፍሪካውያን መሪዎች ኢምፔሪያሊስቶች ገመዱን በሳቡ ቁጥር የሚጨፍሩ አሻንጉሊቶች መምሰል ያቁሙ በማለት አፍሪካውያንን ቀልብ እንስበዋል። ይህ ንግግሩ የትራውሬ የፓንአፍሪካኒዝም ምስል በማስተዋወቅ ረገድም ትልቅ ሚና በተጫወተው የሩሲያ መገናኛ ብዙሃን በሰፊው አሰራጭተውትም ነበር። ለንግግራቸው ምስጋና ይግባውና በማበ ማህበራዊ ሚዲያ ዘመቻ በመገፋፈትም በጉባኤው ላይ ያቀረበው ተማጽኖ በአፍሪካ አሜሪካና ጥቁር ብሪታውያን ዘንድም ተጨማሪ በዓለም አቀፍ ተስፋፍቷል ሲሉም ተመራማሪው ጠቁመዋል። በዘረኝነት ቀኝ ግዛትና ባርነት ያለፈ ማንኛውም ሰው በምልክቶቹ ጋር ሊዛመድ ይችላል የሚሉት ተመራማሪው ምንም እንኳን ስማቸው አምታቶት ትራውሬን እንደ ቡርኪናፋሶ በመጥቀስ ስላቅ አስተናግዶ ቢሰነዝርበትም አፍሪካ አሜሪካውያን ራፐር ሜክ ሜሊም ባለፈው ዓመት መጨረሻ ማሻ ላይ ጉልበቱንና ልቡን ምን ያህል እንደወደደው በመግለጽ በኤክስ ገጹ ያጋራውን ልጥፍ ይጠቅሳል። ታዲያ ነገር ግን የፈረንሳዩ ፕሬዚዳንት ቀልብ ትራውሬን አይወደውም። ፕሬዚዳንቱ ትራውሬ በራሱ ፓን አፍሪካውያንን በሚሉና በኒዮ ኢምፔሪያሊዝም መካከል ያለውን ቅጥ አልባ ጥምረት አካል እንደሆነም ገልጸውታል። ሻምበል ትራውሬ ዝናው ቢናኝም ለአስር ዓመታት የዘለቀውንና የጎሳ መከፋፈል እንዲባባስና በአንድ ወቅት ሰላማዊ ወደ ነበረው እንደ ቤኒን ወዳሉ ጎረቤቶች እየተዛምተ ያለውን የሰላማዊ አመፅን ለማስቆም የገባውን ቃል አልፈጸመም ተብሎ ይተቻልም የሱ ጁንታ ተቃዋሚዎችን ሚዲያዎችንና የሲቪል ማህበረሰብ ቡድኖችን ጭምር ተቃዋሚዎችንም አፍኗል፣ ሲሉም ያከላሉ። የሕክምና ባለሙያዎች ባለስልጣኖችን ጨምሮ ተቺዎቹን ከጂሃዲስቶች ጋር በሚደረገው ጦርነት ወደ ጦር ግንባር በመላክ እንዲቀጡ አድርጓልም፣ ሲሉ ይነሳልም። የኢንተርናሽናል ክራይሲስ ግሩፕ የአፍሪካ ምክትል ዳይሬክተር የሆኑት ግለሰብም ትራውሬ እንዲህ ያለውን ድጋፍ ያገኙበት ምክንያት ወጣቱ ህዝብ ባለበት ሀገር ውስጥ ያሉ ወጣት በመሆናቸውን ይላሉ። ታዲያ ሲያክሉም በቡርኪና ፋሶ አማካኝ ዕድሜ 17.7 አመት ነው። እሱ ሚዲያ አዋቂ ነው እና ራሱን እንደ ቶማስ ሳንካራ በመሳል ያለፈውን ጊዜ ታዋቂነትን ለመገንባት ተጠቅሞበታል ሲሉ ለቢቢሲ ተናግረዋል። እና እሱ የፖለቲካውን ጥበብ ያውቃል የተጎዳውን ህዝብ እንዴት የተሻለ የወደፊት ጊዜ እንዳለው እንዲሰማው ማድረግ የዚያን ጨዋታ ላይ በጣም ጥሩ እንደሆንም አንስተዋል። ሳንካራ በ1983 በ33 ዓመቱ በመፈንቅለ መንግስት ስልጣን ላይ ሲወጣ አባት ሀገር ወይም ሞት እናሸንፋለን በሚል መሪ ቃል ህዝቡን አሰባስቦም ነበር። ነገር ግን ትራውሬ ስልጣን እስኪጨብጥ ድረስ ቡርኪና ፋሶን ወደ ፈረንሳይ የፖለቲካ ምህዋር እንድትመለስ ባደረገ በሌላ መፈንቅለ መንግስት ከአራት ዓመት በኋላ ሳንካራ ተገደለም። ቀደም ሲል በኮፊ አናን ዓለም አቀፍ የሰላም ማስከበር ማሰልጠኛ ማዕከል የሰሩት የጋና የፀጥታ ተንታኝ ፕሮፌሰር እንደሚሉትም የወታደራዊ መሪው ተወዳጅነቱ ከሀገሪቱ በተለይ በምዕራብ አፍሪካ እየተከሰተ ያለውን የፖለቲካ ለውጥ እያሳያለም ሲሉ ይደመጣሉ። እንደ ኤውሮፓውያን አቆጣጠር በ2024 በአፍሮ ባሮሜትር በ39 ሀገሮች ውስጥ የተደረገ ጥናት ለዲሞክራሲ ያለው ድጋፍ ቀንሷልም ሲል ያክላልም ምንም እንኳን በ በጣም ታዋቂው የመንግስት መዋቅር ቢሆንም፣ ፕሮፌሰር ኦንጊ ዲሞክራሲ ለወጣቶች ተስፋ መስጠት ተስኖታል፣ ስራ ወይም የተሻለ ትምህርትና ጤና አላመጣም ሲሉ ለቢቢሲ ተናግረዋል። ትራውሬ አማራጭ እያቀረቡ የሁለት ታሪካዊ ዘመናትን መንፈስ እንደገና እየያዙ ነው ሲሉ አክለዋል። በጥር ወር የጋና ፕሬዝዳንት ጆ መሃማ ቃለ መሐላ በፈጸሙበት ወቅት ትዕይንቱን እየሰረቀው ወታደራዊ ዩኒፎርም የለበሰው በሰገባው ሽጉጥ የታጠቀው ትራውሬ ነበር። ፕሮፌሰር አንጊን ሃያ አንድ አገራት መሪዎች ነበሩ፣ ነገር ግን ትራውሬ ወደ ውስጥ ሲገባ ቦታው ሌላ ሆነ። የጋናው ፕሬዝዳንት ጠባቂዎች እንኳን እሱን ተከትለው ይሮጡ ነበርም ሲሉ ተደምጠዋል። ትራውሬ በእግራቸው ለመራመድ የሚታገሉ ነገር ግን ምርጫ በማጭበርበር ስልጣን የሙጥኝ ላሉት መሪዎች በጣም ተቃራኒ ምስልም አቅርበዋልም። ትራውሬ ቄንጠኛና የራስ የመተማመን መንፈስ ያለው በጣም የበራ ፊትና ትንሽ ፈገግታ ያለው ደግሞም ኃይለኛ ተናጋሪ እና ራሱን እንደ ህዝብ ሰው የሚያይ አስደናቂ መሪ ነው። ከሩሲያ ጋር የተቆራኘው ጁንታው በኢኮኖሚ ዘርፍ መጠነኛ መሻሻል ማሳየቱን በሚያመላክት መልኩ ዓለም ገንዘብ ድርጅት አይኤምኤፍ እና የዓለም ባንክ በአጠቃላይ ጥሩ ግምገማ ሰጥተውትም ነበር። በሚያዛወር መጀመሪያ ላይ ባወጣው መግለጫ አይኤምኤፍ ምንም እንኳን አስቸጋሪ ሰብአዊና ደህንነት አካባቢ ቢሆንም በ2025 ኢኮኖሚው ጠንካራ ሆኖ ይቀጥላል ብሎ እንደሚጠብቅምና አገዛዝ ሀገር ውስጥ ገቢን በማሳደግ የደሞዝ ክፍያን በመያዝና በትምህርት በጤናና በማህበራዊ ጥበቃ ላይ የሚወጣውን ወጪ በማሳደግ የሚያስመዘግበው እድገት አድርጓልም ሲል ተደምጧል። የዓለም ባንክን በተመለከተም የዋጋ ግሽበቱ በ2023 ከነበረበት 0.7 በመቶ በ2024 ወደ 4.2 በመቶ ከፍ ብሏል፣ ነገር ግን በቀን ከ 2.15 ዶላር በታች የሚኖሩ ሰዎችን የሚያመለክተው እጅግ የከፋ ድህነት መጠን የግብርና አገልግሎት ዘርፉ በታየው በጠንካራ እድገት ምክንያት በሁለት በቶኛ ነጥብ ወደ 24.9 በመቶ ዝቅ ብሏል ሲልም ተደምጧል። በዩናይትድ ስቴትስ ከሚገኙ የፋይናንስ ተቋማት እነዚህ ሪፖርቶች ቢወጡም ከፈረንሳይ ከአሜሪካ ጋር ያለው ግንኙነት ቀዝቃዛ ሆኖም ቆይቷል። የአሜሪካን አፍሪካ አዛጅ ጀነራል ማይክል ላንጌ ትራውሬን የቡርኪና ፋሶን የወርቅ ክምችት ከሀገሪቱ ጥቅም ይልቅ ለጁንታው ጥበቃ እየተጠቀመበት ነው የሚሉ ንግግር የቅርብ ጊዜ ምሳሌም ሆኖ ይነሳል። ይህ የሩሲያ ኃይሎች በቡርኪና ፋሶ የወርቅ ኢንዱስትሪ ውስጥም ዝሻ እንዲኖራቸው ትራውሬን እየደገፉ ነው የሚለው የአሜሪካንና አንዳንድ አሜሪካን አጋሮች የረዥም ጊዜ እይታ የሚያመላክት ይመስላል። የጀነራል ላንጌ በሚያዝያ ወር መጀመሪያ ላይ በአሜሪካን ሴነት ኮሚቴ ችሎት ላይ የሰጡት አስተያየት ጀግናቸው እየተተቸ እንደሆነ የሚሰማቸው የካፕቴኑ ደጋፊዎች መካከል ቁጣንም አስነስቶ ነበር። ብዙም ሳይቆዩ የቡርኪና ቤ ጁንታ መፈንቅለ መንግስትም ሴራ ማክሸፉን የሴራው ጠንሳሾች በጎረቤት ሀገር የኮትዲቫር መሆናቸውንም ገልጿል። በጊዜው ጀነራል ላንጌ ኮትዲቫር መጎብኘታቸው ነገሩን አባብሶትም ነበር። ታዲያ ኮትዲቫር በምንም አይነት ሴራ ውስጥ እንዳልተሳተፈች ስትገልጽ፣ የዩናይትድ ስቴትስ አፍሪካ ኮማንድዝ በበኩሉ የጀነራል ላንጌ ጉብኝት አክራሪነትን ጨምሮ የጋራ ጸጥታ ችግሮችን ለመፍታት ያ እየተተኮረ ነበርም ሲል ተደምጧልም። ሆኖም ወታደራዊ ጁንታ አጋጣሚውን በመጠቀም ኢምፔሪያሊስቶችና ላኪዎቻቸው ሻምበል ትራውሬን ከስልጣን ለማውረድ እየሞከሩ ነው በሚል ስጋት በቡርኪናፋሶ ዋና ከተማ ትልቅ ሰልፍ አዘጋጅተውም ነበር። ኮሊን ፓውል ስለ ዋሻ ኢራቅ ወድማለች፣ ባራክ ኦባማ ዋሽተው ጋዳፊ ተገድለዋል። በዚህ ጊዜ ግን ውሸታሞች በእኛ ላይ ተጽዕኖ አያሳድሩም ሲሉ አንድ ተቃዋሚ ሙዚቀኛ ኦሲቢ ጆሃና ለአሶሼትድ ፕረስ የዜና ወኪል ተናግሯል። በተመሳሳይ ቀን ለንደንም ጨምሮ የትራውሬ ደጋፊዎች ሰልፍ አካሂደውም ነበርም። ታዲያ በመቀጠል ለአዲሲቱ ቡርኪና ፋሶና አዲሲቱ አፍሪካ ራያቸውን ለተካፈሉት ያለውን አድናቆት በፈረንሳይኛና በእንግሊዝኛ ልጥፎቹ በማህበራዊ ሚዲያ አጋርቷል። በተጨማሪ በአንድነት ኢምፔሪያሊዝምንና የእጅ አዙር ቀኝ አገዛዝን እናሸንፋለን፣ የተከበረች ሉዓላዊት አፍሪካን በማለትም ተናግሯል። ለወጣቱ ሻምበል ነገሮች እንዴት ይቋጫሉ ብሎ መናገር ባይቻልም እሱ ከማሊና ኒጀር ወታደራዊ መሪዎች ጋር በእርግጠኝነት ምዕራብ አፍሪካን አነቃንቃለው እናም ሌሎች ግዛቶችን የፈረንሳይ ወታደሮች ልቀው እንዲወጡ በማዘዝ የእሱን አርያነት እንዲከተሉ ማድረግ ችሏል። ሶስቱ ወታደራዊ አገዛዝ ጎረቤቶችም በአካባቢው የንግድና የጸጥታ ቡድን ኢኮዋስ በመውጣትም የራሳቸውን ጥምረት ፈጥረው ወደ ሀገራቱ በሚገቡ ሸቀጦች ላይም የዜሮ ነጥብ አምስት በመቶ ቀረ እንደሚጥሉ በማወቅ የየራሳቸውን ጥምረት እንፈጥረዋል። ሚስተር አይኪንስ ትራውሬ ከሌሎች ሊማር እንደሚችል ጠቁመው ራውል ገስ በ32 ዓመቱ በጋና ስልጣን ሲይዝ ትንሹ ኢየሱስ በመባልም የታወቅ ነበር። ነገር ግን በ19 ዓመቱ በኋላ የተበላለቀ ቅርጽ እንትቷል። ዘላቂ ዲሞክራሲን ለመፍጠር ቢረዱም ሙስናን ማስቆም አይቻልም። ለዘላቂ ውርስ ሚስተር አይኪንስ እንዳሉትም ተራውሬ ሰላምን ለማስፈንና ጠንካራ የመንግስት ተቋማትን በመገንባት መልካም አስተዳደርን ለማምጣት ስልጣኑን ግላዊ ከማድረግና ተቃዋሚዎችን ከማፈን ይልቅ ትኩረት መስጠት አለበት ሲሉ ተደምጠዋልም።